ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከወላችሁ ጋር። ዛሬ በዚህ ቪዲዮ ጌታ ኢየሱስ ክርስቶስን ማን ነው ከሙታን ያስነሳው በሚል ርዕሰ ጉዳይ የምንመለከት ይሆናል። ይህ ርዕሰ ጉዳይ እንግዲህ ምናልባት ከክርስትና ጥላ ውጭ ላሉ ሰዎች በጣም መሰረታዊ የሚባል ጥያቄ ነው። የጌታ ኢየሱስ ክርስቶስ አምላክነት ላይ ጥያቄ ለማንሳት የሚፈልጉ ሰዎች ጌታ ኢየሱስ ክርስቶስን ማን ነው ከሙታን ያስነሳው የሚል ጥያቄ ያነሳሉ። አብ ነው ስንላቸው፣ አብ ከሆነ እሱ አምላክ አልነበረም ወይ በራሱ ማስነሳት አይችልም ወይ የሚል ሀሳብ ያነሳሉ። በተመሳሳይ መንፈስ ቅዱስ ነው ብለን ስንመልስላቸውም፣ መንፈስ ቅዱስ ጌታ ኢየሱስ ክርስቶስን ከሙታን ካስነሳው በራሱ መነሳት አይችልም ነበር ወይ ብለው የጌታ ኢየሱስ ክርስቶስ አምላክነት ላይ ጥያቄ ለማንሳት የሚፈልጉ ሰዎች ጌታ ኢየሱስ ክርስቶስን ማን ነው ከሙታን ያስነሳው የሚል ጥያቄ ይጠይቃሉ። በዚህ ቪዲዮ ጌታ ኢየሱስ ክርስቶስን ማን ከሙታን እንዳስነሳው ጥንቅቅ አድርገን በዚህ ቪዲዮ የምንመለከት ይሆናል። ሁልጊዜ እንደ ሴት የመጽሐፍ ቅዱስ ሀሳቦች ቪዲዮ ስንሰራ ወደ እናንተ እንዲደርሳችሁ ይሄ የኦፊር የዩቲዩብ ቻናል ነው። ሰብስክራይብ በማድረግ እንደዚሁም ደግሞ ይሄን ቪዲዮ ለብሶች እንዲደርስ ሼር እያደረጋችሁ በተመሳሳይ መልኩ ደግሞ እንዲሰራላችሁ የምትፈልጉት ማንኛውም አይነት ጥያቄ ካላችሁ መጽሐፍ ቅዱስ ላይ ቤዝድ ያደረገ ማንኛውም ጥያቄ ካላችሁ ኮመንት ሴክሽን ላይ እንድታስቀምጡልን በጌታ ፍቅር እንጠይቃችኋለን። ወደ ሀሳባችን እንለፍ። እንግዲህ መግቢያ ላይ እንደሰማችሁት ጌታ ኢየሱስ ክርስቶስን ማን ነው ከሙታን ያስነሳው? ወደ ዝርዝር ሀሳቡ ከማለፊ በፊት ግን የእናንተን ሀሳብ ማወቅ ስለምፈልግ ቪዲዮን አንድ ጊዜ ፓውዝ አድርጉትና ሀሳባችሁን ኮመንት ላይ ያስቀምጡልን። እሺ ጌታ ኢየሱስ ክርስቶስን ማን ነው ከሙታን ያስነሳው? ይህን እንግዲህ ሙሉ አዲስ ኪዳንን ማወቅ ይጠበቅብናል። ጌታ ኢየሱስ ክርስቶስን ማን ከሙታን እንዳስነሳው ሙሉ የሆነ መረጃ ለመስጠት ሙሉ አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስን ማን ከሙታን እንዳስነሳው የሚያሳዩ ክፍሎችን መመልከት ይኖርብናል። በሶስት ክፍል ከፋፍዬ ሶስት አይነት ጥቅሶችን የማሳያቸውናል። ጌታ ኢየሱስ ክርስቶስን ማን ከሙታን እንዳስነሳው የሚያስረዱ የመጽሐፍ ቅዱስ ክፍሎችን ማለት ነው። የመጀመሪያው የምንመለከተው ጌታ ኢየሱስ ክርስቶስን አብ ከሙታን እንዳስነሳው የሚገልጹ የመጽሐፍ ቅዱስ ክፍሎች አሉ። ከነዛም መካከል አንዱ ወደ ሮሜ ሰዎች ምዕራፍ 10 ቁጥር 9 ላይ ያለው ሐሳብ ነው። ሮሚ ምዕራፍ 10 ቁጥር 9 እንደዚህ ይነብባል፣ ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለ ይላል። ሮሚ ምዕራፍ 10 ቁጥር 9 ላይ እንግዲህ የሚናገረው ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔርም ደግሞ ከሙታን እንዳስነሳው በልብ ብታምን ትድናለ ይላል። ሮሚ ጸሐፊ እንግዲህ እዚጋ እግዚአብሔር ተብሎ እየተጠቀሰ ያለው እግዚአብሔር አብን እንደሆነ ከክፍሉ አውድ መመልከት እንችላለን። እንደዚሁም መጽሐፍ ቅዱሳችን ላይ ጌታ ኢየሱስ ክርስቶስን እግዚአብሔር አብ ከሙታን እንዳስነሳው የሚያስቀምጥልን የተለያዩ የመጽሐፍ ቅዱስ ጥቅሶች አሉ። እነሱን አንድ በአንድ እንመለከታለን። ሮሜ ምዕራፍ 10 ቁጥር 9 ከተመለከትን፣ ገላትያ ምዕራፍ 1 ቁጥር 1 እና 2፣ እንደዚሁም ደግሞ ኤፌሶ ምዕራፍ 1 ቁጥር 20 እና 21፣ የቆላሲስ መልእክት ምዕራፍ 2 ቁጥር 11 እና 12፣ እንደዚሁም የአንደኛ ጴጥሮስ ምዕራፍ 1 ቁጥር 21ን መመልከት እንችላለን። በእነዚህ ሁሉ ክፍሎች ላይ የምንመለከተው እግዚአብሔር አብ ጌታ ኢየሱስ ክርስቶስን ከሙታን እንዳስነሳው ነው የምንመለከተው። እዚህ ላይ የሐዋርያ ሥራ ምዕራፍ ሁለት ቁጥር 23 እስከ 24 ያለውንም ሐሳብ ብንመለከተው ጌታ ኢየሱስ ክርስቶስን ከሙታን ያስነሳው እግዚአብሔር አብ እንደሆነ እንመለከታለን። ስለዚህ መጽሐፍ ቅዱሳችን አሁን በተነገረው የመጽሐፍ ቅዱስ ጥቅሶች ላይ ስንመለከት ጌታ ኢየሱስ ክርስቶስን ከሙታን ያስነሳው እግዚአብሔር አብ እንደሆነ እንመለከታለን። ሌላ የመጽሐፍ ቅዱስ ክፍሎች ላይ ደግሞ ለምሳሌ ሮሚ ምዕራፍ 1 ቁጥር 3 እና ቁጥር 4 ላይ እንደዚሁም ሮሚ ምዕራፍ 8 ቁጥር 11 ላይ ደግሞ ስንመለከት ጌታ ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ እንደሆነ እንመለከታለን። ሮሚ ምዕራፍ 8 ላይ የተጠቀሰውን ሐሳብ እንመልከት። ሮሚ ምዕራፍ 8 ቁጥር 11 ላይ እንደዚህ ይነበባል። ነገር ግን ኢየሱስ ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ለግም ያነበዋለሁ። ይህን ክፍል ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ቢኖር ክርስቶስ ኢየሱስ ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈስ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣልና፣ ይላል። የቁጥር 11 ላይ የመጀመሪያው መስመር እንደሚናገረው እግዚአብሔርን ኢየሱስን ከሙታን ያስነሳው የእርሱ መንፈስ የሚል ሀሳብ ያነሳል። እንደዚሁም ሮሜ ምዕራፍ አንድ ቁጥር ሶስትና ቁጥር አራትን መመልከት እንችላለን። ሮሜ ምዕራፍ 1 ቁጥር 3 እና ቁጥር 4 እንደዚህ ይላል፤ ይህም ወንጌል በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳው በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው የሚል ሀሳብ ያነሳል። በእነዚህ ሁለት የመጽሐፍ ቅዱስ ክፍሎች ደግሞ ምንመለከተው የእግዚአብሔር መንፈስ ጌታ ኢየሱስ ክርስቶስን ከሙታን እንዳስነሳው እንመለከታለን። በመቀጠል ደግሞ ጌታ ኢየሱስ ክርስቶስ ራሱ ስለ ራሱ ሲናገር ምናለን ሌላ ጥቅሶችን እንመልከት። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 17 ና ቁጥር 18 ላይ ስለ ራሱ ሲናገር እንደዚህ አለ። ቁጥር 17 ጀምሮ ያለውን ሀሳብ አነባለሁ። ነፍሴን ደግሞ አነሳት ዘንድ አኖራለሁና፣ ስለዚህም አብ ይወደኛል። እኔም በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትምና ላኖራት ስልጣን አለኝ፣ ደግሞም ላስነሳትም ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ የሚል ሀሳብ ጌታ ኢየሱስ ክርስቶስ ያነሳል። ነፍሴን በገዛ ፍቃዴ ወይም ደግሞ በራሴ ላኖራትም ላነሳትም ወይም አሳልፌ ነፍሴን አሳልፌ እሰጣለሁ እንዳለው ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ የሚናገረን ነፍሴን ላኖራትም ላነሳትም ስልጣን አለኝ እያለ ጌታ ኢየሱስ ክርስቶስ ራሱን የማንሳት ስልጣን እንዳለው እንደሚችል እራሱንም እንደሚያነሳ ሲናገር እንመለከታለን። በተጨማሪም ደግሞ የዮሐንስ ወንጌል ምዕራፍ 2 ከቁጥር 18 ጀምሮ እስከ 22 ያለውን ሀሳብ ደግሞ ብንመለከት ጌታ ኢየሱስ ክርስቶስ ስለ ራሱ ሰውነት ሲናገር ራሱን ማስነሳት እንደሚችል ወይም ደግሞ ራሱን እንደሚያስነሳ የተናገረበት ክፍል አለ ማለት ነው። ይህም የዮሐንስ ወንጌል ምዕራፍ 2 ቁጥር 18 ጀምሮ እስከ 22 ያለውን እንመለከታለን። እንደዚህ ይነበባል። ስለዚህም አይሁድ መልሰው ይህንን ስለምታደርግ ምን ምልክትን ታሳገናለህ አሉት። ኢየሱስም መልሶ ይህንን ቤተ መቅደስ አፍርሱት በሶስት ቀንም አነሳዋለሁ አላቸው። ስለዚህም አይሁድ ይህን ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተ በሶስት ቀን ታነሳዋለህን አሉት። እሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ቁጥር 21 ድረስ እንግዲህ ጌታ ኢየሱስ ክርስቶስ በዚህ ክፍል የምንመለከተው ቤተ መቅደሱ እስራኤል የሚሰራውን ቤተ መቅደስ እዛ ላይ በዛ አካባቢ እያስተማረ እንደዚህ ይነግራቸዋል። ይህም ቤተ መቅደስ አፍርሱት እኔም በሶስት ቀን አነሷለው እያለ ይነግራቸዋል። ደን እነሱ የመሰላቸው የሚታየውን ቤተ መቅደስ ወይም እነሱ እየገነቡ የነበረው ከ46 ዓመት ጀምሮ ሲሰራ የነበረውን ቤተ መቅደስ አፍርሱት ያላቸው መስሏቸው ነበር። ነገር ግን ቁጥር 21 ላይ እንደምንመለከተው እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ አፍርሱት በሶስት ቀን አነሳዋለሁ ሲል ቁጥር 22ን እንደምንመለከተው ስለዚህም ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህንን እንደተናገረ አሰቡና መጽሐፉንና ኢየሱስ የተናገረውን ቃል አመኑ የሚል ቃል እንመለከታለን። ስለዚህ በዚህ ክፍል ላይ የምንመለከተው ጌታ ኢየሱስ ክርስቶስ ምዕራፍ አስር ላይ እንደተመለከት ነው ነፍሴን ላኖራት ላነሳት ስልጣን አለኝ እንዳለው እዚህ ጋርም ደግሞ አፍርሱት ወይም ደግሞ በሌላ አማርኛ እነሱ ይዘው እንደገደሉት እንመለከታለን። እነሱ ይዘው ቢገሉትም ራሱን አሳልፎ ለነ ቢሰጣቸውም እንዲገሉት ቢፈቅድላቸውም ደግሞ እንደሚያነሳው በሶስት ቀን በሶስተኛ ቀን ነፍሱን እንደሚያነሳው ቤተ መቅደሱን እንደሚያነሳው ሲናገር እንመለከታለን ማለት ነው። በዚህ ቪዲዮ የተጠቀሱትን እነዚህን የመጽሐፍ ቅዱስ ጥቅሶችን በሙሉ ስንመለከት ጌታ ኢየሱስ ክርስቶስን ከሙታን ያስነሳው ወይም ደግሞ የክርስቶስ ትንሣኤ ላይ የአንዱ ስሉስ አምላክ ስራ ወይም ደግሞ የአንዱ ስሉስ አምላክ ድርሻ እንደሆነ እንመለከታለን። ጌታ ኢየሱስ ክርስቶስን ከሙታን ያስነሳው አንዱ ስሉስ አምላክ ነው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስን ከሙታን ያስነሳው መለኮት የሆነው እግዚአብሔር ነው ማለት ነው። በአካል ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ጌታ ኢየሱስ ክርስቶስን ከሙታን እንዳስነሳው የሚያሳይ የመጽሐፍ ቅዱሳዊ ማስረጃዎችን እነዚህን አስቀምጠንላችኋል ማለት ነው። በዚህ ቪዲዮ ላይ ለሚኖራችሁ የትኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልን። እንደዚሁም ደግሞ በቀጣይ እንድንሰራላችሁ የምትፈልጉት ቪዲዮ ካለ እሱንም ጥያቄያችሁን ኮመንት ሴክሽን ላይ አስቀምጡልን። የእግዚብሔር የእግዚአብሔር ጸጋ ከሁላችን ጋር ይሁን። ተባረክ።